ይህች የግብጽ ዋና ከተማ ካይሮ ናት። ከዚህ ተነስተን ወደ ምስራቅ ብንሄድ የሳራ በረሃ እናያለን። ግን እነዚህ የምንመለከታቸው የሳተላይት ምስሎች ከ2015 ጀምሮ ናቸው። መቼም የግብጽ መንግስት ይህንን ክልል ሙሉ በሙሉ እየቀየረ በመሆኑ ብዙ ነገር ተለውጧል። እዚህ የምታዩት በበረሃ መሃል አዲስ ዋና ከተማ ግንባታ ነው። ግን ለምን አዲስ ካፒታል ይገነባሉ? ለፕሮጀክቱ የማይመች ቦታ ለምን መረጡ? ጎግል እዳሰስ አገልግሎቱ የሚያሳየው እነዚህን የትራፊክ ካርታዎች አይታቸው ይሆናል። ይህንም አረንጓዴ መንገዶች ማለት ትራፊክ መጨናነቅ ትንሽ ማለት እንደሆነ እና ቀይ ደግሞ ጠንካራ መጨናነቅን ያሳያል። ጠዋት ላይ ካይሮ በእነዚህ ካርታዎች ላይ እንደዚህ ትመስላለች። ትራፊክ እውነተኛ ችግሮች ሆኗል። በአጠቃላይ የከተማዋ እድገት ትልቅ የፖለቲካ ፈተና እንደሚወክል ሁሉ ከ104 ቢሊዮን የግብጽ ነዋሪዎች 20 ሚሊዮን ያህሉ በካይሮ ሜትሮፖሊታን አካባቢ ይኖራሉ። በመንግስት ውስጥ ያለው ትብብር ለማቅለል በብዙ ዓለም ዋና ከተሞች የሚገኙ የመንግስት ህንጻዎች በአንድ ቦታ ተሰባስበው ሲገኙ፣ ግብጽ ሚኒስትሮች በአሁኑ ጊዜ በከተማዋ ተሰራጭተዋል። ይህን ለረጅም ርቀት መጨናደቅና ከፍተኛ ብክለት ያመጣል። ሚኒስትሮች ሲቀራረቡ እንኳን ልክ እንደ ማዕከላዊ ታሪህ አደባባይ አካባቢ መሰረተ ልማቱ በቀላሉ ይጫናል። በርካታ ሚኒስተር መስሪያ ቤቶች ብቻ ሳይሆን የግብጽ ፓርላማም ልዩ የጸጥታ እርምጃዎችን የሚጠይቅና አንዳንድ የመታገድ አለበት በተጨማሪም በቀጥታ ታህሪ አደባባይ ላይ የሚገኘው ሟጋማ ነው። ይህ በግብፅ ውስጥ የዜጎች ጥያቄዎች የሚስተናገዱበት ዋናው የአስተዳደር ህንፃ ነው። የፖለቲካ አስተዳደር በእድገት ጫና ውስጥ ለወደቀችው ካይሮ ትልቅ ሸክም ነው። ከተማ መስፋፋት ሊቀጥል በማይችልበት ደረጃ የታላቋ ካይሮ ህዝብ ለአስርት ዓመታት በፍጥነት እየጨመረ ነው። ካይሮ ብቻ የማይነካ እድገት ነው። እንደውም የመላው አገሪቱ የሕዝብ ቁጥር ከዓለም ሕዝብ እድገት በላቀ ደረጃ እያደገ ነው። የግብፅ መንግሥት ይህንን ለአገሪቱ ብልጽግና ቁልፍ ስጋት አድርጎ ይወስደዋል። የመኖሪያ ቤቶችን በተመለከተ አብዛኛው የግብጽ በሰሃራ በረሃ ቁጥጥር ስር ያለች ሲሆን ይህም በሕዝብ ብዙ የማይገኝበት ነው። ይህ የሕዝብ ስርጭት ካርታ በአባይ ወንዝና በአባይ ዴልታ ውስጥ የሚኖሩ አብዛኞቹ ሰዎች ለእርሻና ለኢንዱስትሪ ውሃ በሚሰጥበት፣ እንዲሁም መለስተኛ የአየር ንብረትና ለም አፈር ያሳያል። ከተሞች በተፈጥሮ የሚስፋፋ መሬት ሙሉ በሙሉ ተዳክሟል። በሀገሪቱ ውስጥ 97 በመቶ የሚሆነው ንጹህ ውሃ የሚይዘው አባይና ዋናው የውሃ ምንጭ በመሆኑ የህዝብ ቁጥር መጨመር እዚህ አቅርቦት ችግርን ያስከትላል። በኢትዮጵያና በግብጽ መካከል ስላለው ግጭት በቪዲዮ ላይ በዝርዝር እንደተገለጸው የግብጽ መንግስት ሀገሪቱ በናይል ላይ መያዟን ለብሔራዊ ደህንነት ስጋት አድርጎ ይመለከተዋል። የግብጽ መንግስት ከህዝብ ቁጥር መጨመር ጋር ተያይዞ እነዚህ ግዙፍ ፈተናዎች እየገጠመው በመሆኑ ጊዜ ለመግዛት እየሞከረ ነው። በሚል መሪ ቃል ዘመቻ የጀመረው ሁለቱ በቂ ናቸው ሰዎች ከሁለት በላይ ልጆች እንዳይወልዱ ተስፋ በማድረግ እንዲሁም የወሊድ መከላከያዎችን በስፋት ተደራሽ በማድረግ እና በተመጣጣኝ ዋጋ እንዲገዙ። ነገር ግን በፖለቲካዊ መልኩ ባይፈለግም የህዝብ ቁጥር እድገት እውነታ እንደ ሁኔታው የሚስማማ እንደ አማራጭ ብቻ ሲቀር መልስ ይፈልጋል። ግብጽ በምድረ በዳ ውስጥ አዲስ ከተሞችን ለመስራት ስትገደድ ተመለከተች። እንደ ኢሮፕያን አቆጣጠር በ1970ዎቹ ጀምሮ በዋና ከተማዋ ላይ ያለውን ጫና ለመቀነስ በማለም በካይሮ ዙሪያ ግዙፍ አዳዲስ የልማት ፕሮጀክት ተዘርግተዋል። ደሮፒያ ነቆዳደር 1977 የረመዳን ከተማ ግንባታ ተጀመረ። ደሮፒያ ነቆዳደር 1979 ከካይሮ በተቃራኒው የጥቅምት ስደተኛው ከተማ ተገንብቷል። በ1995 አጠገብ ሼክ ሳይድ ከተማ እንዲሁም በምስራቅ ኤል አቦር፣ ኤል ሾሮክ፣ ባዳር እና መዲና ከተማ እንዲሁም እስከ ዛሬ ድረስ ትልቁ ፕሮጀክት ኒው ካይሮ ግንባታው የጀመረው በ200 ነው። እነዚህ ከተሞች በባህላዊ መንገድ የከተማ ዳርቻዎች አይደሉም፣ ምክንያቱም አላማው ካይሮን ከመኖሪያ ቤት ፍላጎቶች ለመለየት ብቻ ሳይሆን አዲስ አካባቢ አካባቢዎችን ለማቃለል ነበር። ከትላልቅ የኢንዱስትሪ ህንፃዎች በተጨማሪ እነዚህ አዳዲስ ከተሞች ብዙ ዓለም አቀፍ ተኮር ትምህርት ቤቶች እና ዩኒቨርስቲዎች ያስተናግዳሉ። የታላቁ ካይሮ አካባቢ በከፍተኛ ፍጥነት እየሄደ ነው እና እያንዳንዱ አዲስ ፕሮጀክት ቀደም ሲል ከበለጸጉት ከተሞች በመጠንና በፍላጎት በሚበልጥ ይመስላል። አሁንም በሂደት ላይ ያለው ፕሮጀክት ከፍላጎት አንጻር ሊያልፍ አይችልም። አሁንም መንግሥት ከካይሮ እና ከኒው ካይሮ በስተ ምስራቅ ሙሉ በሙሉ አዲስ ዋና ከተማ እየፈጠረ ነው። የዚህን ከተማ ቅር በዝርዝር የሚመልከት በመጀመሪያ ደረጃ እንደ አዲስ ዋና ከተማ የአስተዳደር አካባቢ የተቋቋመው ሁሉንም የግብጽ መንግሥት የተለየ ሚኒስቴሮች ይይዛል። እነዚህ አሁን በካይሮ ከሚገኙ የተንሰራፋባቸው ቦታዎች በአንድ ማዕከላዊ ዘንግ ላይ እርስ በርስ ተቃርኖ ወደሚገኙበት የአገልግሎት ሕንጻዎች ይሄዳሉ። በመሃል ላይ የተለያዩ የመንግሥት ሚኒስቴሮች ተገናኝተው ራሳቸውን የሚያስተባብሩበት የካቢኔ ሕንፃ ነው። በአንደኛው ዘንግ ላይ የደረ ጽሕፈት ቤቱ ዋና መሥሪያ ቤትና የግብጽ ማዕከላዊ ባንክ ጨምሮ ሌሎች ብሔራዊ ተቋማት የሚገኙበት ክብል ልማት አለ። የሌላኛው ዘንግ ላይ የሰዎች አደባባይ ያለው እሱ በዓለም ላይ ትልቁን የሰንደቅ ዓላማ ምሰሱ ያካትታል። እንዲሁም ቲያትሮችን ለመክፈት ይህን አደባባይ በትልቅ ቅስት ሕንፃ የማይታወቅ የወታደር ሐውልት፣ ፍራኦናዊ ስነ ህንፃ በማጣቀስና የወደቁ ወታደሮችን በማስታወስ የታሰረ ነው። ይህም የሰዎች አደባባይ ለወደፊቱ ወታደራዊ ሰልፎች አቀማመጥም ሊሆን ይችላል። ከአደባባዩ ማዶ ለሁለቱ የግብጽ ፓርላማ ተወካዮች ምክር ቤት እና የሴኔት ሁለት ሕንፃዎች አሉ። ከዚህ አካባቢ በስተ ሰሜን ፕሬዚዳንት ቤተ መንግሥት ነው፣ የግብጽ ርዕሰ መስተዳደር መቀመጫ፣ እሱም በሀገሪቱ ውስጥ ውስጥ በጣም ኃይለኛ የፖለቲካ ቦታ ነው። ይህን አዲስ አስተዳደር ማዕከል ቀጥተኛ ይመስል ይችላል። በዓለም ላይ ብዙ የታቀዱ ዋና ከተሞች ከሚከተለው ቀመር ጋር ይመሳሰላል። ትልቅ ቦታ በታላቅ ከተማ አደባባዮች የተሞላ እና ጥርጣሬ የሚያሳዩ ሰፊ መንገዶች፣ ሆኖም የአገሪቱን ዋና ዋና ተቋማት በአንጻራዊ ሁኔታ አንድ ላይ እንዲቆዩ የሚደረግ አቀማመጥ ነው። ነገር ግን እነዚህ የግብጽ ዋና ከተሞች ከሌሎች አገሮች ጎልተው የሚታዩበት የአንድ አገልግሎት መጠን ነው። የግብፅ መከላከያ ሚኒስቴር ይህም የአስር ሕንፃዎች ያቀፈ ስምምነት ጎን ነው። አዲሱ የግብፅ መከላከያ ሚኒስቴር ዋና መስሪያ ቤት እንዲሁም የግብፅ ጦር ሰራዊትና ቤቶች ቁጥጥር ትንትና የመረጃ ማዕከላት ነው። ይህ ግንባታ ሲጠናቀቅ በዩናይትድ ስቴትስ የሚገኘውን የፔንታጎንን በመብለጥ በዓለም ላይ ትልቁ የመከላከያ ማዕከል ይሆናል። እነዚህ ሕንፃዎች ለሠራተኞችና ለውትድርና ሠራተኞች ለአፓርታማ ክፍሎች ለአምልኮ ቦታዎች፣ ለሆቴሎች፣ ለትምህርት ቤቶች፣ ለሆስፒታሎች እና ለአስተዳደር አገልግሎቶች ሁሉም በዚህ ክበብ መከላከያ ወረዳ ውስጥ የሚገኙበት የተዘረጋው አካባቢ አካል ናቸው። በአንድ መንገድ ይህም በከተማ ውስጥ ያለመ ከተማ ነው። የዚህ ውስብስብ ስፋት የግብጽ ውስጥ ወታደራዊ ቦታ በፖለቲካ ውስጥ ስላለው ትልቅ ሚና ጠንካራ ማስታወሻ ሆኖ ያገለግላል። ወታደራዊ መሐመድ ሞርሲ ከስልጣን ከተወገዱ በኋላ ሀገሪቱ በቀድሞ ጄኔራል አብደልፈታ አልሲሲ ስትመራ ቆይታለች። በእነዚህ ሁለት አካባቢዎች ከሞላ ጎደል ተለይተው የማይታወቁ በመንግሥት ሕንፃዎች ቢሆንም አዲሱ ዋና ከተማንም መልኩ የአስተዳደር ማዕከል ሆኖ እንዲያሚያገለግል የታሰበ አይደለም። እቺ ከተማ ጠንካራ ኢኮኖሚና ደማቅ የከተማ ህይወት ያላት አዲስ ዓለም አቀፍ ማዕከል እንድትሆን ዓላማው የትም ይሆን። ለምሳሌ በከተማዋ በስተ ሰሜንና ደቡባዊ ክፍል ውስጥ ሁለት ታላላቅ የስፖርት ማዕከሎች እየተገነቡ ነው። በስፖርት ከተማ ውስጥ በርካታ የውጭ ሜዳዎች እንዲሁም ትልቅ የቤት ውስጥ አዳራሽ ለ2021 የዓለም ሰው የእጅ ኳስ ሻምፒዮን ውድድር ሆኖ ያገለግሏል። ከከተማዋ በስተደቡብ የሚገኘው የግብፅ ዓለም አቀፍ ኦሎምፒክ ከተማ ስፖርት ኮምፕሌክስ የበለጠ ትልቅ ነው። ሁለት የቤት ውስጥ ስታዲየሞች እንዲሁም የኦሎምፒክ ኮምፕሌክሶች ቴክኒክን ስኳች ውሃ የፈረሶችና የዘጠና ሺህ ተመልካቾች የመያዝ አቅም ያለው ትልቅ ብሔራዊ ስታዲየም በመገንባት ላይ ነው። የግብፅ መንግስት እንደ ኦሎምፒክና የፊፋ የዓለም ዋንጫን የመሳሰሉ ዓለም አቀፍ የስፖርት ዝግጅቶችን ለማስተናገድ ፍላጎት እንዳለው በይፋ አሳይቷል። በተጨማሪም አዲስቷ ከተማ ትላልቅ የአምልኮ ቦታዎች ተገንብተዋል። በከተማዋ በምስራቅና በምዕራብ የሚገኙ ሁለት መስጊዶችን ጨምሮ አልፈታ አልአሊም በአሁኑ ጊዜ በሀገሪቱ ውስጥ ትልቁ መስጂድ ነው። እንዲሁም የኮፕቲክ ኦርቶዶክስ ካቴድራል ተገንብቷል። የኦርቶዶክስ ልደት ካቴድራል፣ እሱም በሀገሪቱ ካሉ ውስጥ ትልቁ ነው። የሱኒ እስልምና በግብፅ ውስጥ በጣም የተስፋፋ ሃይማኖት ቢሆንም የኮፕቲክ ኦርቶዶክስ ክርስቲያኖች ሁለተኛው ትልቁን የሃይማኖት ቡድን ይወክላሉ። በከተማዋ ዙሪያ በርካታ ዩኒቨርሲቲዎች እየተገነቡ ያሉ ሲሆን ብዙዎቹ ዓለም አቀፍ ተቋማት፣ እንዲሁም የእውቀት ከተማና የእውቀት ማዕከል አካባቢዎች በርካታ የመማሪያ ተቋማት በአንድ ላይ ተጣምረው ይገኛሉ። ከሀገሪቱ የ2034 ራዕይ ጋር በተጣጣመ መልኩ እነዚህ ዩኒቨርስቲዎች ፈጠራን የሚያንቀሳቅሱና ኢኮኖሚውን የሚያሳድጉ መሠረተ ልማቶችን ለመፍጠር ዓላማ በመሆኑም አሳይተዋል። ያለ ቢሮና ከፍ ያለ ሕንፃዎች ዋና ከተማ ምን ትሆን ነበር? እነዚህ ማዕከላዊ የንግድ አውራጃ ውስጥ የተገነቡ ናቸው። እዚህ ላይ የአይኮኒክ ግንብ ግንባታ በሚካሄድ ላይ ነው። ሲጠናቀቅ የመላው አፍሪካ ረጅሙ ህንፃ ይሆናል። ገና ጅምር ነው፤ ምክንያቱም እዚህ ኦብሊስኮ ተብሎ የሚጠራው ከፍ ያለ ህንፃ አስቀድሞ እየተዘጋጀ ነው። የዚህ ግንብ ንድፍ የጥንቱ ግብጽ ሀውልቱ ቀጥታ ይጠቅሳል። እንደ አውሮፓውያን አቆጣጠር በ2030 ከተጠናቀቀ ይህ በትክክል አንድ ኪሎ ሜትር ቁመት ያለው በዓለም ላይ ካሉት ረጅሙ ህንፃ ይሆናል። በከተማ ውስጥ ለሚኖሩ ቤቶች ማስተር ፕላኑ ሃያ የመኖሪያ ማዕከላትን ያቀፈ የተለያዩ የስነ ህንጻዎች ቅጦች በዚህ የሳተላይት ምስል ላይ እንደሚታየው ከነዚህ ውስጥ ስድስቱ በብዛት የተጠናቀቁ ናቸው። ለጠቅላላው የከተማዋ ርዝመት ከኒውዮርክ ሴንትራል ፓርክ ስድስት እጥፍ የሚበልጥ መናፈሻ ይይዛል። የግሪን ወንዝ ፓርክ እንደወዝ ስፍራ ሆኖ እንዲያገለግል የታሰበ ነው። ጥላና አበረታች ማኅበራዊ እንቅስቃሴዎች በዚህ መናፈሻ አጠገብ አሁን ባለችው ዋና ከተማ ካይሮ በሚፈሰው አባይ በቀጥታ ተመስጦ ሰው ሰራሽ ወንዝ ይፈጠራል። ይህ ቀጥተኛ የሆነ ረግረግ ቢሆንም አዲሷና አሮጌዋ የግብጽ ዋና ከተማ እዚህን የታቀዱ ዘመናዊ አውራጃዎች የሚያገናኙ አውራ ጎዳናዎች ትልቅ ርቀቶች ቢኖሩትም የተለያዩ ሊሆኑ አይችሉም። አዲሷ ዋና ከተማ ከታሪካዊቷ ብዙ ህዝብ ካለባት ካይሮ ከተማ ትለያለች። እንደዚህ ያሉ ታቀዱ ከተሞች በጣም አስደናቂ ናቸው። እነዚህ ሁሉ ትላልቅ የስፖርት ውስብስቦችና የፈጠራና የፋይናንስ ማዕከሎች የግብጽን የወደፊት እጣዋን ምን እንደሚመስል ምኞታዊ እቅድን ይወክላሉ። ይህ የፕላን ከተማ ሀገሪቱ አጽንዖት ለመስጠት በመረጠችበት ማህበረሰቧ ውስጥ ያሉትን በርካታ ባህላዊ ተጽዕኖዎች እንዴት እንደሚመራ አመልካች ሊሆን ይችላል። ለምሳሌ ስለ ጥንታዊቷ ግብጽ ማጣቀሻዎች ለምሳሌ ሕይወትን የሚወክል የአንክ ምልክት ወይም የብሔራዊ ሐውልት ንድፍ በታቀደው የአቡሊስኮ ሰማይ ጠቀስ ሕንፃ ላይ በስድስተኛው የመኖሪያ አውራጃ ውስጥ ያሉ ሕንፃዎች አርኪቴክቸርን አዳዲስ መስጊዶች እየተገነቡ ያሉ ባህላዊ እስላማዊ ማጣቀሻዎች አሉ። ከከተማዋ ምስራቃዊ ላቢስታን ተብሎ የሚጠራው እንደ አንድ የመኖሪያ ዞን ያሉ እንደ የአሜሪካ ዘይቤ የከተማ ዳርቻዎች ተጽዕኖ አሉ። ከዚያም የመኖሪያ ዞን አምስት አለ፣ እሱም በቀጥታ የፈረንሳይ የስነ ህንፃ ዘይቤ ለመምሰል ይሞክራል። ይህ ልዩ ወረዳ ከፍተኛ ገቢ ላላቸው ዜጎች የቅንጦት አገልግሎት ለመስጠት ያለመ ነው። ምናልባት ይህ ያልተለመደ ተጽዕኖ ድብልቅ የዚህ ፕሮጀክት አጠቃላይ ዋና ዓላማ ከሚመስለው ጋር የተያያዘ ሊሆን ይችላል፣ ይህም ዓለም አቀፍ ከተማ መሆን ነው። እቅድ አውጭዎች ከመላው ዓለም ሀሳቦችን ወስደዋል። የኦሎምፒክ ስፖርት ውስብስብ፣ ዓለም አቀፍ የሳይንስ ማዕከላዊና ኤግዚቢሽን ማዕከላት ለዚህ ደፋር ምኞት የግብፅን ችግር በሀገር ውስጥ የሚፈታና የወደፊት ተጣፈንታዋን የምትመለከት ዓለም አቀፍ ከተማ መፍጠር። ጥያቄው የትም ይሠራና የተፈጥሮ እድገት የመጀመሪያ እቅዶች እውን ሲሆኑ ከተማዋ የወደፊት ሁኔታ እንዴት ይቀረጻሉ የሚለው ይሆናል። የተመለከታችሁን በጣም አመሰግናለሁ። ከወደዳችሁ ቻናም ሰብስክራይብ ማድረግዎን አይርሱ።